ማብራት አለ በይ። እዚህ የሚቀረጸው ካሜራው ፊልተር ደረጋበታል በይ። እንደዛ እንደዛ ሆኖ ነው እንጂ እንደዚህ እንደሚባለው ቆንጆ ሆነሽ አይደለም። እንደዛ ነበር የመሰለኝ። ፊልተርም ዘመን ነው። አዎ በሰዓቱ ነበረ። መንጎጃ ሰላሙ አለይኩም ወረህመቱላሂ ወበረካቱህ። ዲቤስ ፈትያችን እንዴት ናችሁ? ሰላም ነው ወይ? ያለን አልሐምዱሊላህ። ሁሉ ሰላም። እንዴት ናችሁ? እንደምናችሁ። ሁሉ ሰላም ነው ወይ? ሁሌም እንድነም እንደምንለያችሁ ቪዲዮ ላይክ አድርጋችሁ ጀምሮ ዛሬ በአዲስ አይዲያ በአዲስ ቪዲዮ ብቅ ብዬ ያለሁት ቅበለና ዚ ዶ ዓመት ይመጣለሁ። አሁን ቪዲዮ ልንሰራ ነው ብያታለሁ። እሷን ቪዲዮ ልንሰራ ነው ብያታለሁ። ግን የሆነ አይዲያ ያለኝ ቪዲዮ ልንሰራ ነው ብያታለሁኝ። የሆነ ነገር ብቻ እንደዛ እንደዛ እያልኩኝ ከዛ ምን እላታለሁ ስላችሁ በቃ እንደዚህ ስትበጃጅ በጃጅ ምናምን፣ ግን ኳተምሪ ምናም በቃ ያኔ ያልሆነ ያልሆነ ያልሆነ አማርኛ አማረኛ የተናገርኩኝ ቦግ ነው ማረጋት ከዛ ይሄ ቪዲዮ ይለቀቃል። እርግጠኛ ትጣላኛለች አለቀም በሚለው ማለት ነው። እና እንደማናደዳት ተስፋ አደርጋለሁኝ። አብራችሁን ቆዩ፣ ላይክ አድርጉ። የምር በቃ ያኔ እንጃ፣ አሁን ምን እንደምላት አላውቅም። ምን እንደምላት አላውቅም። ግን ከዛው ደግሞ ቪዲዮ ስትሰሩ የሚገርማችሁ ነገር እዛው ስንገቡበት ነው አይዲያ የሚመጣው እና ጠብቁኝ። ቦታ እንደማደርጋችሁ ተስፋለኛ ትመጣላችሁ አይደል? የማይኮ ነው የምታየው ሲጀመር ቪዲዮ እንስራ ስላልኳት ችግር የለውም ወይ

አው ካሜራው ወደሷ የሚያለ ካሜራ መብራቱ ራሱ ወደ እሷ እንዲጠጋም ፈልገዋል። ለእኔ አስፈልገኝም። ወንድ ልጅ ያለውን ሰው እና መጀመሪያ አምሮ

መብራት አለ በይ። እዚህ የሚቀረጸው ካሜራው ፊልተር ደረገበታል በይ። እንደዛ እንደዛ እንደዛ ሆኖ ነው እንጂ እንደዚህ እንደሚባለው ቆንጆ ሆነሽ አይደለም። ነው እኔ እንደዛ ነበር አይመስለኝ፣ ፊልተር በፊልተር ዘመን ያገባኛል። በፊልተር ዘመን ነው። አዎ በሰዓቱ ነበር። እናንተ በጣም ነው የሚያስጠላው የምልክ። ለፎቶ እንዴት አገባኸኝ? በአሁኑ አይነት እያየሽ ሆኗ እንጂ በሰዓቱ በኖርማል ካሜራ እንጃ ብቻ ለምን እንዳገባሽው እራሱ አላውቅም። ምክንያቱም ቆንጆዎች አሉ አልመሳሉ ግን ቸው ሰው ያጋጥማ ቢሆንም በተይ አሁን ካሜራ ላይ

በሰዓቱ ማለት ነው። እሱ ነው ሽማግሌ ልኮ አመላልሶ ምናምን እንግዲህ አስቦት። ከመርሳ ኮታበር ሲጀመር እኮ ይቅርታ አድርጊልኝና ለደህና ነገር እኮ አገር አቋርጠሽ ምናምን ብትሄጂ አይደል? ግን እኔ መርሳ ቆንጆ አላጣሁ። ሁሉም ነገር የታወቀ ነው። እንደምንድምት ሚዲያ ላይ ቆንጆ ሞልቷል። የሚገርመኝ እዛ ድረስ መሄድ የለንም። ያማ አንቺ አንቺ ከሆነች ታሪያ ጠብር ግፍ ብለሽ ያና ሁሉ አልፎ ምናምን ከዛ ብቻ አልሐምዱላ

እንጃ ቪዲዮ ለምን እንደሆነ። እንዴት ተዝናናችሁ? ተስፋ አድርጋለሁ። እኛም አልገባን ብቻ፣ እንግዲህ ተዝናኑበት። እንወዳችኋለን።